ሰላም የጌታ ጸጋና ሰላም ይብዛላችሁ፣ ቅዱሳን። ይህ በቃሉ ይናገራል ዩቱብ ቻናል ተዘጋጅተው የሚቀርብላችሁ የእውቀት ስንቅ ፕሮግራም ነው። በዚህ ቪዲዮ አስገራሚ መጽሐፍ ቅዱስ እውነታዎች ይዳሰሳሉ። ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ አብራችሁ እንድትቆዩ እንጋብዛለን። አስር የመጽሐፍ ቅዱስ እውነታዎች። ስለ መጽሐፍ ቅዱስ ይህን ያውቃሉ? አንደኛ፣ መጽሐፍ ቅዱስ መጠሪያ ስሙን ያገኘው ቢቢሊያ ከሚል የግሪክ ቃል ሲሆን ትርጓሜውን ቤተ መጽሐፍት ማለት ሁለተኛ መጽሐፍ ቅዱስ አርባ ስምንት በሚያክሉ ሰዎች በመንፈስ ቅዱስ ምሪት የተጻፈ ሲሆን እነኚህ ሰዎች በተለያየ ቦታና በተለያየ ዘመን በተለያየ ስራ ዘርፍ ውስጥ የተሰማሩ ነበሩ። ለምሳሌ እረኛ፣ ገበሬ፣ ድንኳን ሰፊ፣ ሕክምና ባለሙያ፣ አሳ አጥማጭ፣ ካህን፣ ነገስታትና ሌሎችንም የመሳሰሉት ነበሩ። ነገር ግን የተጻፈው በመንፈስ ቅዱስ ምሪት ስለሆነ አንድም ስፍራ ላይ አይጋጭም። ትንቢት ከቶ በሰው ፈቃድ አልወጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ሁለተኛ ጴጥሮስ ምራፍ አንድ ቁጥር ሀያ እግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ የሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት ና ለተግሳጽ ልብንም ለማቅናት በጽድቅ እንዳለው ምክር ደግሞ ይጠቅማል ሁለተኛ ጢሞቴዎስ ምራፍ ሶስት ቁጥር አስራ ስድስት ሶስተኛ ሙሉ መጽሐፍ ቅዱስ በሶስት ቋንቋዎች የተጻፈ ሲሆን ቋንቋዎቹም የዕብራይስጥ የአረማይክና የግሪክ ቋንቋዎች ናቸው አራተኛ መጽሐፍ ቅዱስ በሁለት ክፍሎች የሚከፈል ሲሆን ክፍሎቹም ብሉይ ኪዳን እና አዲስ ኪዳን ይባላሉ። ብሉይ ኪዳን በዕብራይስጥ፣ በአረማይክ ቋንቋ የተጻፈ ሲሆን አዲስ ኪዳን ደግሞ በግሪክ ቋንቋ የተጻፈ ነው። አምስተኛ ብሉይ ኪዳን በአርባ ሰዎች የተጻፈ ሲሆን አዲስ ኪዳን ደግሞ በስምንት ሰዎች ተጽፈዋል። ብሉይ ኪዳን 39 መጽሐፍቶች ሲኖሩት አዲስ ኪዳን 27 መጽሐፍቶች አሉት። የአዲስ ኪዳን ጸሐፊዎች ስምንቱ እነዚህ ናቸው። አንደኛ ማቴዎስ፣ ማቴዎስ ወንጌልን የጻፈ ሲሆን ሁለተኛ ማርቆስ፣ ማርቆስ ወንጌልን የጻፈ ሲሆን ሶስተኛ ሉቃስ፣ ሉቃስ ወንጌልና ሐዋርያ ስራን የጻፈ ሲሆን አራተኛ ዮሐንስ፣ ዮሐንስ አምስት መጻሕፍቶችን የጻፈ ሲሆን ዮሐንስ ወንጌልን፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስና ዮሐንስ ራእይን ጽፏል። አምስተኛ ጳውሎስ ጳውሎስ 14 መጽሐፍቶችን የጻፈ ሲሆን፣ አንደኛው ሮሜ፣ ሁለተኛው አንደኛ ቆሮንቶስ፣ ሶስተኛው ሁለተኛው ቆሮንቶስ፣ አራተኛው ገላቲያ፣ አምስተኛው ኤፌሶን፣ ስድስተኛው ፊልጵስዮስ፣ ሰባተኛው ቆላሲያስ፣ ስምንተኛው አንደኛ ተሰሎንቄ፣ ዘጠነኛው ሁለተኛ ተሰሎንቄ፣ አስረኛው አንደኛ ጢሞቴዎስ፣ አስራ አንደኛው ሁለተኛ ጢሞቴዎስ፣ አስራ ሁለተኛው ቲቶ፣ አስራ ሶስተኛው ፊልሞና፣ አስራ አራተኛው ዕብራውያን። እንደዚሁም ደግሞ ስድስተኛው ጴጥሮስ ጴጥሮስ ሁለት መጻሕፍቶችን የጻፈ ሲሆን አንደኛ ጴጥሮስና ሁለተኛ ጴጥሮስን። ሰባተኛው ያዕቆብ፣ ያዕቆብ አንድ መጽሐፍን የጻፈ ሲሆን ያዕቆብ መልእክትን። ስምንተኛው ይሁዳ፣ ይሁዳ አንድ መጽሐፍ የጻፈ ሲሆን ይሁዳ መልእክትን። እነዚህ 27 መጻሕፍቶች በእነዚህ ስምንት ሰዎች ተጽፈዋል። ስድስተኛ ብሉይ ኪዳን ከ1400 ዓመት ዓለም እስከ 400 ዓመት ዓለም ባለው ጊዜ የተጻፈ ሲሆን አዲስ ኪዳን ደግሞ ከ45 ዓመተ ምህረት እስከ 95 ዓመተ ምህረት ባለው ጊዜ ውስጥ ነው የተጻፈው። ይህን ያህል በተራራቀ ዘመን ውስጥ በማይታወቁ ሰዎች ተጽፈው አንድ ዓላማና አንድ መልእክት መያዛቸው መጽሐፍ ቅዱስ እውነተኛ መሆኑን ከሚያረጋግጡ ማስረጃዎች አንዱ ነው። ሰባተኛ መጽሐፍ ቅዱስ 66 መጽሐፍት አሉት። ብሉይ ኪዳን 39 መጽሐፍት ያሉት ሲሆን አዲስ ኪዳን ደግሞ 27 መጽሐፍት አሉት። የብሉይ ኪዳን መጽሐፍት ሰላሳ ዘጠኙ እነዚህ ናቸው። ኦሪት ዘፍጥረት፣ ኦሪት ዘፀአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም፣ መጽሐፈ ኢያሱ ወልደ ነዌ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ መጽሐፈ ሳሙኤል ቀዳማዊ፣ መጽሐፈ ሳሙኤል ካልዕ፣ መጽሐፈ ነገሥት ቀዳማዊ፣ መጽሐፈ ነገሥት ካልዕ፣ መጽሐፈ ዜና መዋዕል ቀዳማዊ፣ መጽሐፈ ዜና መዋዕል ካልዕ፣ መጽሐፈ ዕዝራ፣ መጽሐፈ ነህምያ፣ መጽሐፈ አስቴር፣ መጽሐፈ ኢዮብ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መኃልየ መኃልይ ዘሰሎሞን፣ ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ሰቆቃወ ኤርምያስ፣ ትንቢተ ሕዝቅኤል፣ ትንቢተ ዳንኤል፣ ትንቢተ ሆሴዕ፣ ትንቢተ ኢዩኤል ትንቢተ አሙጽ፣ ትንቢተ አብዱዬ፣ ትንቢተ ዮናስ፣ ትንቢተ ሚኪያስ፣ ትንቢተ ናሁም፣ ትንቢተ እምባቆም፣ ትንቢተ ሶፎንያስ፣ ትንቢተ አጌ፣ ትንቢተ ዘካርያስ፣ ትንቢተ ሚልኪያስ። የአዲስ ኪዳን ሃያ ሰባቱ መጻፍቶች ደግሞ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል፣ የሐዋርያት ሥራ፣ ወደ ሮሜ ሰዎች፣ አንደኛ ቆሮንጦስ፣ ሁለተኛ ቆሮንጦስ፣ ወደ ገላትያ ሰዎች፣ ወደ ኤፌሶን ሰዎች፣ ወደ ፊልጵስዩስ ሰዎች፣ ወደ ቆላሲያ ሰዎች፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ ወደ ቲቶ ወደ ፊልሞና ወደ ህብራውያን ያዕቆብ መልእክት አንደኛ ጴጥሮስ መልእክት ሁለተኛ ጴጥሮስ መልእክት አንደኛ ዮሐንስ መልእክት ሁለተኛ ዮሐንስ መልእክት ሶስተኛ ዮሐንስ መልእክት የይሁዳ መልእክት የዮሐንስ ራእይ እነዚህ 27ቱ የአዲስ ኪዳን መጽሐፍቶች ናቸው አጠቃላይ መጽሐፍ ቅዱሳችን ስልሳ ስድስት ነው ስምንተኛ የብሉይ ኪዳን 39 መጽሐፍት በአራት የሚከፈሉ ሲሆን እነርሱም አንደኛ የህግ መጽሐፍት፣ ሁለተኛ የታሪክ መጽሐፍት፣ ሶስተኛ የግጥምና የዜማ መጽሐፍት፣ አራተኛ የትንቢት ወይም የነቢያት መጽሐፍት በመባል ይከፈላሉ። የህግ መጽሐፍት። የህግ መጽሐፍት አምስት ሲሆኑ እነርሱም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም። እነዚህ አምስቱ የህግ መጽሐፍት በመባል ይታወቃሉ። የታሪክ መጽሐፍት። የታሪክ መጽሐፍት 12 ሲሆኑ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ መጽሐፈ ሳሙኤል ቀዳማይ፣ መጽሐፈ ሳሙኤል ካል፣ መጽሐፈ ነገስት ቀዳማይ፣ መጽሐፈ ነገስት ካል፣ መጽሐፈ ዜና ቀዳማይ፣ መጽሐፈ ዜና ካል፣ መጽሐፈ ዝራ፣ መጽሐፈ ነሚያ፣ መጽሐፈ አስቴር እነዚህ አስራ ሁለቱ የታሪክ መጽሐፍቶች ናቸው። የግጥምና የዜማ መጽሐፍት፣ የግጥምና የዜማ መጽሐፍ አምስት ሲሆኑ እነርሱ መጽሐፈ ዮ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ መክብና፣ ማህሊየ ማህሊየ ዘሰለሞን እነዚህ አምስቱ የግጥምና የዜማ መጽሐፍ በመባል ይታወቃሉ። የነቢያት ወይም የትንቢት መጽሐፍት የትንቢት መጽሐፍት 17 ሲሆኑ እነርሱም ትንቢተ ኢሳያስ፣ ትንቢተ እርሚያስ፣ ሰቆቃወ ኤርምያስ፣ ትንቢተ ሕዝቅኤል፣ ትንቢተ ዳንኤል፣ ትንቢተ ዮሴ፣ ትንቢተ ዩኤል፣ ትንቢተ አሞጽ፣ ትንቢተ አብድዬ፣ ትንቢተ ዮናስ፣ ትንቢተ ሚኪያስ፣ ትንቢተ ናሁም፣ ትንቢተ ዕንባቆም፣ ትንቢተ ሶፎንያስ፣ ትንቢተ ሐጌ፣ ትንቢተ ዘካርያስ፣ ትንቢተ ሚልኪያስ። እነዚህ 17ቱ የትንቢት ወይም የነቢያት መጽሐፍት ተብለው የሚታወቁ ሲሆን እነዚህ 17 መጽሐፍቶች ለሁለት ይከፈላሉ። ሜጀር ፕሮፌትስ እና ማይኖር ፕሮፌትስ ተብለው ይከፈላሉ። ይሄ አከፋፈል በመጻፋቸው ርዝመት እና በመጻፍታቸው ይዘት እንጂ በጸጋቸው እንዳልሆነ ቀደም ብሎ ይታወቅልኝ። አምስቱ ሜጀር ፕሮፌቲስ ተብለው የሚታወቁት ትንቢተ ኢሳያስ፣ ትንቢተ ኤርሚያስ፣ ቆቆ ኤርሚያስ፣ ትንቢተ ዝቅኤልና ትንቢተ ዳንኤል እነዚህ አምስቱ መጽሐፍቶች ሜጀር ፕሮፌቲስ ተብለው ይታወቃሉ። ከነዚህ ውጭ ያሉት 12ቱ የነቢያት መጽሐፍት ደግሞ ማይነር ፕሮፌቲስ ተብለው ይታወቃሉ። ከትንቢተ ሆሴ ጀምሮ ያሉት ማለት ነው። ትንቢተ ሆሴ፣ ትንቢተ ኢዩኤል፣ ትንቢተ አሞጽ፣ ትንቢተ አብድየ፣ ትንቢተ ዮናስ፣ ትንቢተ ሚኪያስ፣ ትንቢተ ናሁም፣ ትንቢተ እምባቆም፣ ትንቢተ ሶፎነስ፣ ትንቢተ አጌ፣ ትንቢተ ዘካርያስ፣ ትንቢተ ሚልኪያስ፣ እነዚህ 12ቱ መጽሐፍት መጻፍት ማይነር ፕሮፌቲስ ተብለው ይታወቃሉ ማለት ነው። ዘጠነኛ የአዲስ ኪዳን 27ቱ መጽሐፍት ለአራት ይከፈላሉ። አንደኛ ወንጌላት፣ ሁለተኛ የአዲስ ኪዳኔ ታሪክ መጽሐፍት ሶስተኛ መልእክታት አራተኛ የአዲስ ኪዳኔ የትንቢት መጽሐፍ በመባል ይታወቃሉ። ወንጌላት ወንጌላት አራት ሲሆኑ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። የአዲስ ኪዳኔ ታሪክ መጽሐፍ ብቸኛው ሐዋርያት ስራ ሲሆን፣ መልእክታት ሀያ አንድ ሲሆኑ እነርሱም ወደ ሮሜ ሰዎች፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ወደ ገላትያ፣ ወደ ኤፌሶን ሰዎች፣ ወደ ፊልጵስዩስ ሰዎች፣ ወደ ቆላሲያ ሰዎች፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ፣ ፊልሞና፣ አብራውያን፣ ያዕቆብ መልእክት፣ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ፣ የዮሐንስ መልእክት፣ ሁለተኛ ዮሐንስ፣ ሶስተኛ የማልስ እና የይሁዳ መልእክት። እነዚህ ሀያ አንዱ መልእክታት ተብለው የሚታወቁ ሲሆን አራተኛው የትንቢት መጽሐፍ፣ የትንቢት መጽሐፍ ብቸኛው የአዲስ ኪዳን የትንቢት መጽሐፍ ዮሐንስ ራይ ነው። በአዲስ ኪዳን መልእክታቶች ለሁለት የሚከፈሉ ሲሆን እነርሱም ለቤተ ክርስቲያን የተጻፉ መልእክቶች እና ለግለሰብ የተጻፉ መልእክቶች በመባል ይታወቃሉ። ለግለሰብ የተጻፉ መልእክቶች አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ፣ ፊልሞና እና ሶስተኛ ዮሐንስ ለጋዮስ የተጻፈ። እነዚህ አምስት መጻሕፍቶች ለግለሰብ የተጻፉ በመባል ይታወቃሉ። ከነዚህ ውጭ ያሉት መልእክቶች በሙሉ ለቤተ ክርስቲያን የተጻፉ ናቸው። አስረኛ ሙሉ መጽሐፍ ቅዱስ 1189 ምዕራፎች እና 31173 ቁጥሮች ያሉት ሲሆን ብሉይ ኪዳን 929 ምዕራፎች እንዲሁም ደግሞ አዲስ ኪዳን 260 ምዕራፎች አሉት። ለዛሬ የነበረን ቆይታ ይህን ይመስል ነበረ። እንደተጠቀማችሁበት ተስፋ አደርጋለሁ። ከተጠቀማችሁበትና ይጠቅማል ብላችሁ ካስባችሁ ላይክ እንድታደረጉና እንዲሁም ደግሞ ሌሊት ሼር እንድታደረጉ እንደዚሁም ደግሞ ቻናል ሰብስክራይብ እንድታደረጉ በጌታ ፍቅር አሳስባለሁ። የጌታ ጸጋና ሰላም ከእያንዳንዳችሁ ጋር ይሁን።